ገባም አንሸነፍም፣ ለጠላት እንቆማለን ላባቶቻችን በራስ ባንድነት የትኛውን ነፃነት በስጋ በደምና በትንት የሚገኝ ከልብ የተሰራ አረኛለን ያባቶቻችን ሀገር ለማስጠበቅ የሚሄድ ዋና እናቶቻችን መገው የላኩን ለነፃነት እሞታለን። ዘራራዎች ማሉ ድምፃችንን እኛ ነን የአገር ጠባቂዎች በደም በደም የተስፋፋነው ነው። የአባቶቻችንን የታሪክ መሰረት ፋኖንን አንሸረትን። እልል በሉ እናንተ እንደሚሄድ

ሰላም ጤና ይስጥልኝ። ውድና የተከበራችሁ የናታን ኒውስ አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ ላይ የተሰሙ በርከት ያሉ አዳዲስ መረጃዎችን አሰማችኋለሁ። እስከ ፍጻሜው አብራችሁን ቆዩም። ከዛ በፊት ለቻናላችን አዲስ ከሆኑ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን በመደገፍ እንዲያበረታቱን እየጠየቅን ወደ ያስኳቸው ዜናዎች አልፋለሁ። አዲሱ የግዳጅ ጦር በመጣበት ቀን በራሱ ተተኳሽ ተደመሰሰ። የአማራ ፋኖ በጎጃም ጎጃም አገው ምድር ክፍለ ጦር ቴሊሊ ዘንገናን ብርጌድ ከሌሎች የጎጃም አገው ምድር ክፍለ ጦር ጋር ካሉት ብሪጌዶች ጋር በመጣምር ሰቀላ፣ ግሽ አባይ፣ ግሽ ተራራ ተብሎ ከሚታወቀው ቦታ ላይ ሁለት ከከባድ የጠላት ምሽጎችን ከልቡ በማስለቀቅ የጋፍ መከላከያ ተብዬ ቶልቶል ላይ የሆነውን ሰራዊት ሬሳ በሬሳ በማድረግ ወደ ሶስተኛውና ዋነኛው መቀበሪያ ምሽግ አሯሩጦ አስገብቶታል ከቀኑ አምስት ሰዓት ጀምሮ እስከ ምሽቱ ሁለቱ 11 ሰዓት በዘለቀው አውደ ውጊያም ዘንገና ብርጌድ ይህን ያክል ከባድ የሆነን የጠላት ምሽግ ያለምን መስዋዕትነት በማስለቀቅ ሰባት ጥቁር ክላሽና ከሁለት ሺህ በላይ የብሬን ተኳሽ ሲማድረግ 15 ሬሳም ወድቆ ቀርተዋል። ይህ በእንዲህ እንዳለ ከእንጅባራ ከቡሬና ከቲሊሊ የተውጣጣ ኃይል እንዲሁም ዛሬ አዲስ መሳሪያ የታጠቀውን ተጋፎ የገባው ጦር መሳሪያ ወደ ሰከላ ለማገዝ እየተንቀሳቀሰ ባለበት ሰዓት ከምሽቱ አንድ ሰዓት ላይ ደህን ስላሴ በተባለው ልማደኛ ቦታ በተደረገ ደፈጣ ድባቅ ተመትቷል። ጠላት ዘንገና ብርጌድ ባደረሰበት ከባድ ምትሙት ና ቁስለኛ በመሆን አራት ሬሳ ጥሎ ወደ ኋላ ሲሮ ተጨማሪ አራት አዲስ ጥቁር ክላሽ ከነ ሙሉ ትጥቅና ተተኳሽ ስድስት ቦምብም ጨምሮ ተማርኳል። በአጠቃላይ በዚህ ዘመቻ አንድነት በዛሬው ዕለት ዘንገና ብርጌድ ባደረገው ሁለት የግንባር ተጋድሎ አስራ አንድ ጥቁር ክላሽ ከሁለት ሺህ በላይ የብሬን ተተኳሽ ከነ ሸንሸሉ እንዲሁም ጦሩም ሙሉ ቀን ያዋጋውን የክላሽ ተተኳሽ ተማርኳል። በመቀጠልም የህሉና ትግሉን የማዳን ጽናት በአርበኛ አስረስ ማረ ዳምጤ ምን ይመስላል? በምስራቅ የንጋት ጮራ አልፈነጠቀም፣ ሰማዩም ከጨለማ አልተለየም። የበልጎ ደረቅ ንፋስ እያፏጨ እጽዋትን ይወዘውዛል። ጽልመት በተጫነው ሌሊት የአዳም ዘር በእንቅልፍ ዓለም ውስጥ እያለም እሱ ከራሱ ጋር ይሟገታል። የዛኔዋ ሌሊት የአርበኛ አስረስ ማሬ የምትነጋ አትመስልም ነበር። በእያንዳንዱ ደቂቃ በውስጡ ለሚመላለሰው ጥያቄ ምላሽ ለመስጠት የመጨረሻዋ ሌሊት ነበረች። የመራፋኑ ወሳኝ መገናኛ ኮሪደር በእጅ አዙር እስከ መቼ በጠላት ይያዛል? የጎጃም የወሎ የጎንደር የሸዋ መገናኛ ማዕከል መንገዱን ለምን አልጠርግም? የሚሉ ጊዜ የማይሰጡ ጥያቄዎች ራሱን ጠይቆ ምላሹን ራሱ ሊሰጥ በአባይ ሸለቆ ብርጌድ ጋር ትግልን የማዳን ዘመቻ በአባይ ሸለቆማ አካባቢዎች ከፊት ሆኖ ተመመ። መነሻውን ከጎንቻ ደጋማ አካባቢዎች አድርጎ ቁልቁል መዳረሻውን እያየ በተለየ የግርማ ሞገስ ጉዞውን ተያይዘው በነገሮች ሁሉ እርግጠኛ ነው። የማይሆን ነገር የለም። ልበ ሙሉነቱ ከፊቱ ይነበባል። ከሰራዊቱ ጋር ፍጹም በመዋድ አስቸጋሪውን መልካ ምድር ተጋፈጠ። ቀናትን በመውሰድ የእግር ጉዞ የበረሃው ሐሩር ከመሬቱ ግለት ጋር ተዳምሮ በመጠመረው ሙቀት ሳይበገር በረሃውን ያቆራረጠው ጀመር። በመሀል የሚገኙ መንደሮችና ሰፈሮች የሚኖሩ አካባቢ ነዋሪዎች ሰዎችም ደማቅ አቀባበል እያደረጉለት የወገኖቹን ፍቅርን ተችሏል። አለፍ ሲልም ከማህበረሰቡ ጋር በመወያየት ለጀግናው የንበሴ ሳር ምድር ህዝብ ለትግሉ ላበረከተው አስተዋጽኦ እውቅና ሰጥቷል። ከቀናት አስደካሚ ጉዞ በኋላ ጠላት በእጅ አዙር በሚያዝብበት ቀጠና ደረሰ። ቦታው በፍጹም በረሃማ ነው። በቀኝ አቅጣጫ እና እርጅናው ጋሶማ በረሃ ይታያል። ፊት ለፊት ለአባይ ወንዝ ማዶ የቦረና ተራሮች በጭጋግ ተከልለዋል። ወዲማዶ የዞባር ተራሮች በፀሐይ እየቀለጡ ተገትረው ቆመዋል። በመካከላቸው ዝቅተኛ ቦታ ከ400 ሜትር በላይ የሚረዝመው ድልድይ ወሎን ከጎጃም መርጠሎ ማርያምን ከመካነ ሰላም ለማገናኘት በአባይ ወንዝ እናት ላይ ተዘርግቷል። ይህ ድልድይ ለጠላትም ለወገንም ወሳኝ ኮሪደር ነው። ጠላት ከወሎ ወደ ጎጃም በቀጥታ ኃይል ለማመላለስ ይጠቀምበታል። በተለይም ከሰሜኑ ጦርነት ይህ መስመር ትልቅ ሚና ነበረው። የወገን ኃይል ቀጠናውን እንዳይቆጣጠርና በተለይም የአማራ ፋኖ አንድነት ወሳኝ ኮሪደር በመሆኑ ግንኙነት እንዳይኖር የእስክንድር ሚኒሻዎችን እንደ ጠባቂ በማስቀመጥ ከሌላ የሚገኙ ጥቅሞችን እኩል የተጫወቁም ድልድዩን በመቆጣጠር ችለው ነበር። በእነዚህና መሰል ምክንያቶች ትግል የማዳን ዘመቻ በመክፈት አርበኛ ስረስማረዳምጤ አብዮቱ ከመፈንዳቱ በፊት የአባይ ሻለቆ ብርጌድን ይዞ በሚንቀሳቀስበት ና በማምራት በዶላር የተለጠፉ ወንድሞችን ወደ እናት ብርጌዳቸው በመመለስ አካባቢውን መቆጣጠር ቻለ። በዚህም የጠላት ወሳኝ የሰራዊት ማመላለሻ መስመር ተቋርጧል። ታማኝ የእስክንድር ሚኒሻዎች እጃቸውን ለጠላት ሰጥተዋል። የማስረሻ ሰጥ፣ የብርሃኑ ዋለ፣ የኮሮኔል ኪሮስ የኬላ ገመድ ተበጥሷል። አባይ ሸለቆ ብርጌዳ አካባቢውን በልዩ ኦፕሬሽን ካጸዳ በኋላ የአባይ ድልድይ በአማራፋኑ በጎጃም ና በአማራፋኑ በወሎ ቁጥጥር ስር ውሎ ልዩ ጥበቃ እየተደረገለት ይገኛል። በዘመቻ አንድነት አስደናቂ ጀብድ በመፈጸም ጠላት የሚቦርቅበትን ቀጠና በመቆጣጠር አገዛዙ ሰራዊቶች አንድ ስንዝር እንዳይንቀሳል ቀሱ ማድረግ ተችሏል። በውስጡም የሚመላለሱ ጥያቄዎችን መልሶ የአማራ አንድነት መገናኛ ኮሪደር ወሳኙ መንገድ የጠረገው አርበኛ ስረስ ማረዳምጤ ከቦረና መካነ ሰላም ፋኖች ከሳይንቱ ወንድሞቹ ጋር በመገናኘት በቀጠና ላይ አዲስ ወታደራዊ ጥምረት የተፈጠረ ሲሆን የአማራ ፋኖ በጎጃም ዘጠነኛ ክፍለ ጦር አባይ ሸለቆ ብርጌድና የአማራ ፋኖ በወሎ ኢንጂነር ደሳለኛ አሰፋ ክፍለ ጦር መካነ ሰላም አባይ ሸለቆ ብርጌድ የጋራ ወታደራዊ ስምሪት መውሰድ ጀምረዋል። ጎጃምና ወሎ በቀጥታ የሚዋሰኑበት ይህ ድልድይ ለሸዋና ጎንደር በጣም ቅርበት ያለው ስትራቴጂካዊ ቦታ መሆኑን ቀድሞ በመረዳቱ በቀጣይ ለሚወልደው አንድነት መደላደሉን የከፈተው አርበኛ ስረስ ማረዳምጤ ትግል የማዳን ዘመቻውን በስኬት አጠናቆ በከፍታ ላይ መብረር ችሏል። ፋኖ ባየ ደስታ የአፋጎ ዘጠነኛ ሳሙኤል አወቀ ክፍለ ጦር ቃል አቀባይ አዲስ ትውልድ፣ አዲስ ታሳሰበ፣ አዲስ ተስፋ በሚል የዛሬዋን የአርበኛ አስረስ ዳምጤ አስረስ ማረ ዳምጤ ውሎውን ነግሮናል። በመጨረሻም ዘመቻ አንድነት በጎጃም ግንባር ምን ይመስላል? አንደኛ የጎጃም አገው ምድር ክፍለ ጦር ዛሬ ከጠዋቱ ጀምሮ ሰከላ ከተማን ከከበባ በማድረግ ጠላትን መውጫ መግቢያ ሲያሳጠው የዋለ ሲሆን የዘንገና ብርጌድ፣ ጊዮን ብርጌድ፣ ኤፍሬም አጥናፉ ብርጌድ እንዲሁም የአምስተኛ ክፍለ ጦር የገረመው ወመውዳቅ ብርጌድ እንዲሁም የአረን ዘውዳሞት ብርጌድ ቢተው ሸለቆም በአንድ ላይ በመተሳሰር ብዙ ጠላትን በመደምሰስ አይቀጡ ቅጣት የተቀጣ ሲሆን ሰከላ ከተማን ተቆጣጥሮ መዋል ተችሏል። በውደ ውጊያው ማርገው ከተማ በሚባለውን የቆም ምሽግ መልቀቅ ወደ መድኃኒ አለም ቤተ ክርስቲያን የሃይማኖት ተቋማትን ምሽግ ያደረገ ሲሆን የፋኖን ምት መቋቋም ሲያቅተው ከመድኃኔዓለም ወደ ግሽ መፈርጠቱም የግሽ ገዳምን አድርጎት ውሏል። ውጊያውን ከክፍለ ጦሩ አዛዥ ኮማንዶ ደሞዝ ዴቭ ተብሎ በመራው ሲሆን የአራቱ ወንድማማቾች ብርጌድ የጦር ጠበብቶች ወይም መሪዎች በቅንጅት መርተውታል። በዚያ ወደ ውጊያም በሁሉም ብርጌዶች በኩል ከ28 በላይ ክላሽ የተማረከ 780 የክላሽ ፍሬ የተማረከ ሲሆን ሁለት አጥቦ አይለበስ የሚሊሻ የተማረከ ከ27 በላይ እስከወዲያኛው የተሸኘም ከሀያ በላይ ቁስለኛ ሆኗል። ሁለተኛ የጎጃ ማጎ ምድር ክፍለ ጦር የቤተወደድ መንገሻ ጀንበሬ ብርጌድ ጠላት ከዳንግላ በመነሳት ወደ ዘለሳ በማቅናት ህብረተሰቡን በግድ በመሰብሰብ የተለመደ ፋኖን የማስጠላት ስራ ሰርቶ ሲመለስ የቤተወደድ መንገሻ ልጆች ዘለሳ ላይ ደፈጣ በመጣል ጠላትን ክፉኛ የመቱት ሲሆን በዚህም መሰረት የአድማ ብተናና ሚሊሻ ወዲያውኑ ወደ ላይኛው ሴኮላ በርካታ ጥቦ አይለበሴ ሚሊሻና አድማ ብተናን ቆሳ አስለው ወደ ዳንግላ ሆስፒታል ገብተዋል። በጠዋት ዘገባችን ሰማንያ ሶስት ሚኒሻ ከሁዲት በመክዳት ወርቅ አባይ ብርጌድ መቀላቀላቸው የሚታወቅ ነው። በተመሳሳይ በዚህ ሳምንት ብቻ ከ15 በላይ የጠላት ኃይል ቀኝ ጌታ የወፍታዊ ንጉሴ የክፍለ ጦር መቀላቀል ችሏል። ህዝባዊ ውይይቶች እንደቀጠሉ ናቸው። ህዝብ ሆ ብሎ ወጦ የፋኖ ጉዳይ ጉዳይ ነው ብሎ ከፋኖ ጋር በመልካም አስተዳደር ከትግሉ ሁኔታ እየመከረ ይገኛል።